አርቲስት አንዱ አለም ጎሳ ጠበቃ አቶ ሊበን አብዴ ደውለውላቸው እንደነበርና ላነሱት ሀሳብ መልስ እንዲሰጧቸው እንዲህ ሲሉ አስታውቀዋል። የአርቲስት አንዱ አለም ጎሳ ጠበቃ አቶ ሊበን አብዴ ከደቂቃዎች በፊት ቻደብተሯ ባለፈው እረቡ እለት ከቤቷ ተገኝቶ መርማሪ ፖሊስ ሐሙስ እለት መጥቶ ወስዶታል። የእጅ ጽሁፏንም በፎረንሲክ ለማረጋገጥ ፖሊስ መላኩን የዲያሪው ይዘትም ሟች ራሷን ልታጠፋ እንደምትችል ለዚህም ውሳኔዋ ቤተሰቦቿን አንዷ አለምንና ጓደኞቿን ይቅርታ እንዲሏት የሚጠይቅ ስለመሆኑ ከማብራራት ውጪ እኔ እጅ ነው እያለሁ አላልኩም። ሚዲያዎች ተገኝቷል ሲባል እኔ እጅ ያለ መስሏቸው በተሳሳተ መንገድ ነው እየዘገቡት ሲል ታውጡ ላኝ አሁንም ከጎን ናችሁ። እውነቷ እስከሚወጣ ድረስ ከጎን የምትቆሙልን የኢትዮጵያ ስ ሀገር ውስጥ ውጭ ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ ሐቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎን የሚቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥ ሁሉ በውጭ የሚያላችሁ እንድታግዙኝ ለመናለሁ ትጠይቃለች። አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በሀገር ውስጥም በውጭ የሚያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋና እያቀረብኩ አንዳንዶች በሁለቱም ሳይድ የእሱ በሶሻል ሚዲያ ላይ የማይሆን ክስከሳና የደሜ የልጄን ደም ለመደበቅ የሚሯሯጡትን ከእኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። ነበራችሁ። የአዚቴ ቤተሰቦች እንዴት ናችሁ? በድጋሚ መጥተናል ማለት ነው። አዳዲስ መረጃዎችን ሳገኘ ይዤላችሁ እመጣለሁ። የቀነኒ ጉዳይ ሁላችንም እንቅልፍ የነሳ ጉዳይ ነው። ቀደም በመጣውላችሁ መረጃ ማለት ነው ጠበቃው የሰጠውን መልስ አሰምቻችኋለሁ። አሁን ደግሞ ትላንትና ለዛሬ ተቀጥሮ የነበረው የዋስ መብቱ ምን ላይ ደረሰ፣ ተፈቀደለት ወይ ወይስ ደግሞ አልተፈቀደለትም የሚለውን ሁሉንም ነገር እነግራችኋለን። ግን በጣም ያሳዝናል። ኢትዮጵያን የእውነት ሄድ ነው ምለው ኢትዮጵያ ውስጥ ፍትህ ቅንጦት ቅብጠት ሆኗል። የተበደለ ሰው ፍትህ ማግኘት አይችልም። ወደዳችሁም ጠላችሁም ይሄን ጠንቅቃችሁ ታውቃላችሁ። እያንዳንዳችሁ እዚህ ጋ ሄ የብሔር ጉዳይ የሀይማኖት ጉዳይ አይደለም። የኢትዮጵያዊነት የፍትህነት ጉዳይ ነው። ሁላችንም ሊሰማን ይገባል ማለት ነው። በጎጥ በሰፈር በመንደር መከፋፈል የለብንም። ፍትህ ለቀነኔ ማለት አለብን። በአሰቃቂ ሁኔታ ህይወቱን ላጣችሁ ቀነኔ ዛሬም መልስ አልተሰጠም። ምን አስበው ነው እነዚህ ሰዎች ብላችሁ ታስባላችሁ? መረጃው እንዳይወጣ ታፍኑ ተይዟል እንደሰማሁት መረጃ ማለት ነው በትክክል የተገኘው መረጃዎች ሁሉ ፖሊሶች እንዳያቀርቡ እንደዚህ እንዲያንዛዙት ተገደዋል፣ ወደው አይደለም የሚባል ሚስጥሮች እየወጡ ናቸው፣ ሾልከው የወጡ ሚስጥሮች። ምክንያቱም ይሄን የተገኘውን ነገር ሁላችሁም ታውቃላችሁ። እቤት ተፈትሾ ከቤት ውስጥ ምን ተገኘ ምታውቁት ነው ፊቷ ላይ የተደበደበችው የበለዘው ሁሉ ነገር የምታውቁት ነው ይሁን እንጂ ለዛሬም የተቀጠረው ቀጠሮ አሁንም ለማዝያ ዘጠኝ ቀጠሮ ተሰጥቷል ለምንድን ነው ለማዝያ ዘጠኝ አሁንም ቀጠሮ እየተሰጠው ካላችሁ እንግዲህ ምን ብዬ ልንገራችሁ እውነትስ በጣም ያማል ከባድ ነው ይሄ ሁላችንም የምናውቀው እውነትና እውነት ነው ማለት ነው ሁላችንም ይሄን ቀጠሮ እየጠበቅን ነበር በጉጉት ትላንትና ሲቀጥል ከትላንትናው ደግሞ ለዛሬ ተብሎ ነበረ። ዛሬም የዋስ መብት እንዲጠበቅለት ጠይቆ ነበረ ጠበቃው ማለት ነው ለአንዱ አለም። ይሁን እንጂ ግን አልተፈቀደለትም። ለምንድነው ያልተፈቀደ? አሁንም መረጃ ውጄ ላይ ስላልገባ መፍቀድ አይቻልም በማለት ከልክሏል ማለት ነው መረጃውን ሁሉንም አቅርብላችኋለሁ አስገባላችኋለሁ እንደወረደ ግን በጣም ያሳዝናል አስቡት ቆም ብላችሁ ኢትዮጵያውያን ነገ በኔ ይበሉ የምሬ ነው ምለው ፍትህ ለቀነኒ ሁላችንም እንበል ለምንድን ነው ችግሩ ምንድን ነው በቃ ገንዘብ ያለው ታዋቂ ሰው ከሆነ ምንም ያድርግ ምንም ከዚህ በላይ ምንም አይመጣም ከህይወት በላይ ማለት ነው ፍትህ አይገኝም ማለት ነው አስባችሁታል በጣም ያሳዝናል ለምንድነው እውነትና እውነቱን ለቤተሰቦቿም እረፍት፣ ለኢትዮጵያ ህዝብ እረፍት እንዳይሆን መልስ የማይሰጠው? የህፃን ልጅ ጨዋታ እየተጫወቱ እንዳሉ በህዝብ ላይ ማየት አለባችሁ። ለዛም ነው ኢትዮጵያ ላይ ፍትህ የለም፣ ኢትዮጵያ ላይ እውነት የለም ሲባል ውሸት አይደለም እውነት ነው። የለም ሲጀምር ይሄ እኮ በቂ ነው። የተገኙት መረጃዎች በጣም በቂ ናቸው፣ ከበቂ በላይ ማለት ነው። የአስራ አምስት ሰው መረጃ ካገኘክ ቤቱ በጥይት የተበሳው ከተገኘ ምንጣፍ ላይ ደም ከተገኘ ፊቱ አይበላለዘው ከተገኘ፣ ዳይሪውን አገኘን። እሱ ላይ ደግሞ የሚጻፈችው ምንድን ነው? የቃቃ ጫውታ። ስሙ ጉድ! አንዷለምና ቤተሰቦቿን ይቅርታ ጠይቃለች፣ በተደጋጋሚ መድኃኒት ወስዳለች። ኧረ ማንም አይሰማችሁም። ይህ የውሸት አታታሉ ማለት ነው ህዝቡን። ይሄ ከእውነት የራቀ ነው። ሕግ አዋቂ ሰዎች ይሄ ነገር አይጠበቅም። ሲጀመር ሲጀመርስ ይሄን ነገር ካነበቡ ዛሬ ምን ሲፈልጉ አገኙት? ምን ሲፈለግ ነው ዛሬ እሱን ማንበብና መፈለግ ውስጥ የገባችሁት ከዚህ በፊት ለምን ፖሊስ እጅ ላይ አልገባም? ዛሬ ነው ለፖሊስ አንስታችሁ የሰጣችሁት? ጠበቃው እጅ ላይ ነበረ። ከሱ እጅ ነው እንደገና ወደ ፖሊስ የወሰደው ማለት ነው። ይሁን እንጂ ግን እዚህ ጋ ምንድን ነው፣ እንደዚህ ብላ ጽፋለች። በተደጋጋሚ መድኃኒት ውስጅ ያለው እንዲያደርግ ያለው ብላ ይሄን ነገር እውነት ጽፋለች። የውሸት መረጃ ነው ቢኖርም፣ ጽሁፉ የእጅ ጽሁፉ የእሷ መሆኑ ምን ያክል እርግጠኛ ነው? እህትየው ልጽፍ ትችላለች፣ ራሳቸው ሊጽፉ ይችላሉ በዳይሪዋ እንዲ እንዲጻፉ በቃ ይሄኮ ፊልም ነው፣ ፊልም እየተሰራባችሁ ነው፣ ሌላ ነገር የለም። በሰው ደም ፊልም ነው የሚሰራ ኢትዮጵያ ላይ ፊልም ድራማ ደስ የሚል ድራማ። የእውነት ሄድ ነው ምለው ግን በጣም ያማል፣ ያሳዝናል። እስኪ ወደ መረጃው እንሄድ አብረን ሰዎች መረጃ መሰብሰቡን በመግለጽ ነገር ግን ፎረንሲክ የምርመራ ውጤቶቹ ስላልደረሱለት ተጨማሪ 14 ቀናት ይሰጠኝ ሲል ፍርድ ቤቱን ጠይቋል። ፍርድ ቤቱም በዛሬው ችሎት አቃቤ ሕግ ማስረጃዎችን እንዲያቀርቡ ዘጠኝ ቀናትን በመፍቀድ መዝገቡን ለምርመራ ለሚያዝያ 9 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥቷል። ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ተምረት ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ውዳሴ ከተሰኘ ህንፃ አምስተኛ ፎቅ በረንዳ ላይ ለጊዜው ባልታወቀ ሁኔታ መውደቋን ለህልፈቷ ምክንያት መሆኑን ፖሊስ ማስታወቁ ይታወቃል። በተመለከተ ደግሞ እንዲህ ስትል በማህበራዊ ሚዲያዋ ላይ አስፈራለች። ብዙ ሰዎችን አያለው ትላለች። ብዙ ሰዎችን አያለው፣ ለእኔ ሁለቱም እኩል ናቸው፣ ሁለቱም ያሳዝናሉ። እን ያህል ነው እንዴ? ጥፋትን ትንሽም የሚሆን ትልቅ ለመኮነን ከተበዳይ ጎን ለመቆም የሚከብደን? ስሙኝማ የጠፋው የሰው ልጅ ህይወት ነው። ቀነኒ ዛሬ ከኛ ጋር የለችም። እንዲህ ነበር የሆነው የሆንኩት ይህንን ነው ብላ ልትነግረን ልታማክረን ልታዋየን አትችልም። ስለ ሁኔታው ሊነግረን የሚችል ሰው ግን አለ። በማንኛውም መስፈርት ደግሞ እኔ ለምሳሌ በግሌ ተጠርጥሯል ተብሎ ለታሰረ የተፈጠረውን ለሚያውቅ ፈጽሞ ጥሩ ባህሪ ለሌለው ለሚማታና ስሜቱን መቆጣጠር ለማይችል በህይወት ላለ ሰው አይደለም ለወግን ላዝን አልችልም። እኔ በአንድም በሌላም የሰው ተጠያቂ ነው። የጥበብ ስራው የሚወደድ ሰው ሊሆን ይችል ይሆናል። ነገር ግን የማይታለፉ መስመሮችና ይቅር የማይባሉ ጥፋቶችን ሲያጠፋባት ነበር ብላ አንዷለም ላይ ያላትን ቅሬታ ታሰፍራለች። እናም ምን ለማለት ፈልጌ ነው? የሌለን ውድድር፣ የማይመስልን ማወዳደር ብናቆም ይሻላል። ሁለቱም አንድ ሊሆኑ አይችሉም። መወገን ካስፈለገም በዚህ ጉዳይ ላይ ያለውን ወገን አንድ ብቻ ነው፣ እሱም ህይወትን ሳትጠገብ ያለፈችው ቀነኒ ብቻ ነች። ሌላው ነገር በሁሉ ከዚህ በኋላ የሚመጣና ትርፍ ነገር ነው። ሳይድ ፍርድ ቤቱ የግራ ቀኝ ክርክሩን ሰምቶ ለሚያዝያ ዘጠኝ ቀጠረው ሰጥቷል። ስለ ቀነኒ እየተሰዋን እንቀጥላለን ትላለች ቅሬቷን በተመለከተ እውነት ነው። ሁላችንም ፍትህ ለቀነኔ እንላለን እስከ መጨረሻው ድረስ። እንደ ሰማችሁት መረጃውን በጣም ያሳዝናል። የእውነት የእውነት በጣም ልብ ይሰብራል። ከነዚህ ቤተሰቦች ጋር አብረን መቆም ስንችል እህቴ ብትሆን ቀነኔ ኔ እህት ብትሆን እኔ ብሆን በቀነኔ ቦታ ብለን ሁላችንም ትንሽ ቆም እያል እናስብበት። እስኪ እስኪ ቀነኔን እናትና አባቴውና ወይኔ የኔ እናት ብትሆን የኔ አባት ቢሆን በሉ ምን እንደሚሰማችሁ እንዴት እርድብን ቅጥል እንዳሉ እንዴት ቅስማቸው እንደተሰበረ ሳቃቸው እንደራቀ እንዴ ቀናቸው እንደጨለመ የእነዚህ ሰዎች ሀዘን እንዴት ነው ማይሰማል እንዴት ነው ማያመን? ይሄ ልጅ ነጻ ከሆነ ነጻ ይውጣ እኛ ለምን ነጻ ወጣ እንልም ግን ፍርድ ቤት ለምንድን ነው በየጊዜው ቀጠሮ ቀጠሮ ቀጠሮ የሚሰጠው ይሄ በቂ እኮ ይሄ መስረጃ የተገኘው መረጃዎች በጣም በቂ ናቸው ይሄ ደግሞ አሳማኝ አይደለም እቤቱ የተበሳው አሳማኝ አይደለም ወንድሟ ፊት ለፊት የተኮሰው ጥይት ይሄ አሳማኝ አይደለም ከተባለ ሲቀጥል ደግሞ ፊቷ የበላለዘው አሳማኝ አይደለም ካላችሁ ምንጣፍ ላይ የተገኘው ደም የዶሮ ደም ነው ካላችሁ ከራስ ልቀቁት ለምን ይታሰራል በግፍ ምንም ዋስም አያስፈልግም ልቀቁት ይስራው ይስፋን ይውጣና በቃ ለምን ይታሰራል? እውነቴን ነው ምለው በቃ ምንም ነገር ይሄ የተሰበሰበው መረጃ ሁሉ አሳማኝ ካልሆነ ልጁ ነጻ ከሆነ ለምን በግፍ ይታሰራል? ልቀቁትና ስራውን ይስራ ይኑር። ህይወቱን ህይወት ይቀጥላል። አለቀ። የቀነኒ ቤተሰቦችም ለፈጣሪ ሰጥተው እውነቱን ፈጣሪ እንዲያወጣላቸው ወደ እሱ ያልቅሱ። ምክንያቱም ወደ ፍርድ የሰማይ ዳኛ እንጂ የምድር ዳኛ ስለሌለ ኢትዮጵያ ላይ የሰማይ ዳኛ እንዲፈርድላቸው እውነቱን እንዲያወጣ ወደ እሱ ያልቅሱ። ሁላችንም ወደ ሰማይ ለፈጣሪ እንሰጣለን ማለት ነው። እውነት የዝች ልጅ ደም የሰው እጅ ካለበት እሱ ይፍረድ፣ መድኃኒያ ለም እያልን ማለት ነው። እንጂ ለምንድን ነው ቀጠሮ ያበዛችሁ፣ የጎተታችሁ፣ የቤተሰብ ልብ ማንጠልጠል፣ የህዝብ ልብ ማንጠልጠል፣ የውሸት የውሸት ድራማዎች መፈልሰፍ፣ የተለያዩ ነገር እና? ይሄ ዳይሪ ቢገኝስ እና የእሷ ነው፣ እሷ በቀን በቀን ስትጽፋ፣ አላነበበውም። ዛሬ ምን ትዝ ብሎት ነው ሄዶ እሱን ያነበበ? ተው እንጂ እውነት እውነቷን ነጭ ነጯን እንናገር። ተው በቃ። ንጹህ ከሆነ ይውጣ። እኛ ምንም ከእሱ ጭቅጭቅ የለንም። ምክንያቱም ሁላችንም የዚች ልጅ እውነት ይውጣ። አዎ፣ በትክክል እየሷ ከሆነ ይሄ መረጃ በእጇ የጻፈችው ከሆነ ቤተሰቦቿ አጅ ገብቶ አይተውታ አዎ፣ ይሄ የእጅ ጽሁፍ የእሷ ነው ተብሎ እርግጠኛ ከሆኑ የጻፈቻቸው ከመጀመሪያ እስከመጨረሻ ምናክል ብዛታቸው ምን ምን እንደጻፈች ምን ምን እቅዷን እንደጻፈች ማለት የሰው እጅ ከሆነ ሰው የጻፈውም ከሆነ በደንብ ይታወቃል ሁሉ ነገር። ያ ነገር ተመርምሮ እርግጠኛ ሆኖ የቀነኒ ሁኖ ከተገኘ እውነትም ቤተሰቦቿን እዚህጋ ጋር ይቅርታ ጠይቃለች። አንዷለምን ይቅርታ፣ ወላጆቿን ይቅርታ እኔ ብዙ ጊዜ በተደጋጋሚ ራሴን እንትን ለማለት መድኃኒት ወስጃ ወስጃለው እና እንዲህ አይነት ነገሮችን ወስጃ አለው ና ይቅርታ አድርጉልኝ ብላ የእውነት ጽፋለች። ይሄ ነገር የእውነት ነው። እውነት እሷ በእጇ ሲጻፈችው ነው። እኔ በዛም ብትሉ በዚህም አላምንም። ምክንያቱም ብዙ ነገሮችን እየሰማው ነው። መረጃ እንዳያቀርቡ ጫና እየተደረገባቸው፣ ትክክለኛ መረጃና ማስረጃውን ካቀረባችሁ ተብለው ማስጠንቀቂያ ተሰጥቷቸዋል። ስለዚህ ፖሊሶቹ እውነትን ለማውጣት ፈርተዋል። ሁሉም ለነፍሱ ይፈራል። በአሁኑ ሰዓት ላይ ኢትዮጵያ እውነት ማውጣት ችግር ነው። ታውቃላችሁ፣ ያለውን ነገር ምንም ማድረግ አይቻልም። እግዚአብሔር ይፍታው ሄን እንቆቅልሽ ማዝያ ዘጠኝ ደግሞ ምን ይባላል ይቀጥላል አሁንም በማዝያ ዘጠኝም እንደሚባለው አሁንም ሌላ ቀጠሮ ተለዋጭ ተሰጠ ነው የሚባለው እንዲህ ኮ ነው የፍርድ ቤት ነገር በየቀኑ ቀጠሮ ቀጠሮ ቀጠሮ እውነት መቼም ቢሆን ቶሎ ብላ አትወጣም እኔ የምለው ግን አንዷለም እውነቱን ፍርጥርጥ አድርገህ ለምን አንተም ውፍ ብለህ እንቅልፍን አተኛም ለአንተም ሰላም አለው የእውነቴን ነው ምንም እጅህ ከሌለበት ደግሞ እውነቱን ተናገራቸው። ምንም እጅ የለበትም ብለ በኮንፊደንስ ዋስም አትጠይቅ። ምክንያቱም ከደሙ ንጹህ ከወንክ ፈጣሪ ያወጣሃል። ግን ያንተ እንድትጠራጠር ያደረገን ብዙ ነገሮች ተገኝተዋል። የምንጣፉ ደም፣ ደረጃው መታጠቡ፣ በዛን ሰዓት ደረጃ መታጠብ ምን አስፈለገ? ከወደቀች እንዴት ልጅቷ ፍርጥርጥ አላለችም? ሲቀጥል ሲቀጥል በመስኮት በኪችን መስኮት ነው የወደቀች። ብዙ ብዙ ነገሮች ብዙ መረጫዎች ወጥተዋሉ። እና ይሄ ነገር ሁሉ ምን አክል አሳማኝ ነው። ጥርጣሬ እጅ ሁሉ ወደ አንተ እንዲጠቁም የሚያደርጉ ነገሮች ብዙ ነገሮች አሉ። ይሁን እንጂ ያም ሆነ ይህም ሆነ ግን የፍርድ ቤት እስካሁን ድረስ የሚሰጠው በቀጠሮ ብቻ ነው። ምንም ይሄን ነገር አገኘው ይሄ ነገር ነው ብሎ ያወጣው ነገር የለም። አወጣ ብለን እንኳን ምንለው እንኳን ቢያንስ የምንጣፉን እንዳገኘ ተናግሯል። በቃ እናላቅም አሁን ደግሞ ምርመራ አልደረሰልኝም። ይሄ ምንድን ነው? አልደረሰልኝም መርማሪዎቹ ከሀገር ወጥተው ነው ምናምን። ይሄ እኳ ሳማኝ አይደለም። ለማረሳሳት ከሆነ እውነት አንረሳትም ማለት አልችልም። ለምን ትዝታንም ረስተናታል። ትዝታ በግብጽ ላይ ምን እንደሆነች አይታችኋል። የትዝታ አሰቃቂ እንደ በግ ለተሰዋቸው ትዝታ ረስተናታል። ትዝታን እንኳን ኢትዮጵያ እንደዚህ ናት ለአንድ ሳምንት ይጨበጨባል ከዛ በኋላ ማሰላሙ ማንም አያስታውስሽም ብቻ ፍትህ ለእህቶቻችን ፍትህ በግፍ ለሚገደሉት እህቶቻችን ዛሬም ነገም ፍትህ ፍትህ ፍትህ በሉ ማለት ነው ቤተሰብ ዝም አትበሉ ነገ ለኔ በሉ የቀነኒን እናት አስቡ አባቷን አስቡ ፍትህ ለቀነኒ አሁን ምን እንላለን ዝም ማንልም ድምጻችን ይሰማል ይሄ ልጅ ነጻ ከሆነ እኛ ከልጁ ችግር የለብንም። ልጁ ፖለቲከኛ አይደለም፣ ምን አይደለ አንድ ዘፋኝ ብቻ ነው። ሌላ ምንም ነገር የለውም። በቃ እኛ ከሱ ምንም አይነት ችግር የለብንም። አንድ ምስኪን ዘፋኝ ነው። ግን ይሄ ነገር እጁ ካለበት ቅጣቱን መቀጣት ግድና ግድ ነው። እውነቱ ይውጣለን። በቃ የቀነኒ ቤተሰቦችም እፉ ይበሉ ይረፉ። እጁ ንጹህ ከሆነ ልቀቁት ይስራ። ምንም ቀር ማራዘም አያስፈልግም። አላሳመነንም። ያየኑ ሁሉ የተሰማ ሁሉ ውሸት ነው። ይሄ ሁሉ የተወራው ምንም መረጃ አይደለም ካላችሁ ልቀቁት ይስራና ይብላ። በቃ ቤተሰብም እኮ ተስፋ ይቆርጣል። አሁን ቤተሰብ ራሱ እኮ ያለበትን ነገር ማሰብ አለባችሁ። አስቡ ምን አክል እየተጨነቀ እንደሆነ ዲል እጅ የምን እውነት ነው። አሁን ደግሞ በተለይ ደግሞ የማሳሳት ነገር ይቅርታ ለቤተሰቦቿና ለአንዱ አለም ይቅርታ ብላ ጽፋለች። ረባካችሁ ተዉ እንዲህ አይነት ፊልም በቃ ድርሰት እየደረሳችሁብን ነው ማለት ነው። ያሳዘናል ብቻ ሀቅሽን መዳን ለሚያውጣልሽ የኔ ህት ሌላኛ ምንም ማረግ አንችልም ከአቅማችን በላይ ነው የሆነ ለቤተሰብም ሆነ ለኢትዮጵያ ሕዝብም ሆነ የማንችለው ሀዘን ነው የመጣው ማለት ነው። በጣም በሚያሳዝን ሁኔታ ከሞቷ አማሟቷ የሚባለው ነገር ነው የመጣብን፣ የሚያሳዝን የሰው ልብ የሚሰብር ነው የቀነኒ እልፈት ማለት ነው። ሁላችንም ቅስማችንን እየሰበረ ነው። እውነት ነው ብለን እንኳን አምነን እንዳንቀበል አሁ በቃ ራሱ አድርጋውን ይሄን ነገር እንዳይባል ሌላ ሌላ ነገሮች ታመጣላችሁ እያፈለቃችሁ አዳዲስ ነገሮች እያመጣችሁ ሰዎች እንዲከፋፈሉ ታደርጋላችሁ አሁንም ፍትህ ለዚች ምስኪን ፍትህ ለቤተሰቦቿ ፍትህ እንጠይቃለን ሰላማችሁ ይብዛ ላይክ ሼር ሰብስክራይብ አድርጎ ይቅርታ ስሜታዊ ስለሆንኩ